ሌላው እህታችን የጠየቀችው እርጉዝ ነበርኩኝና ረመዳን አልጾምኩም፣ አሁንም ደግሞ እያጠባሁ ነኝ ያለሁትና ረመዳን እየተቃረበ ባለበት ሁኔታ እንዴት ነው ቀዷ ማውጣትም አልቻልኩም፣ በሰአቱም አልጾምኩምና ምንድን ላድርግ ነው የምትለው መጾም የማይቀር ነገር ነው። በእርግዝናና በማጥባት ምክንያት ቢፈቀድም ይሄ ችግር በሚወገድበት ጊዜ ጠብቀሽ ልክ እንደ በሽተኛ ነው። እርጉዝ ማለት ታማሚ እንደማለት ነው። አጥቢ ማለትም ብትሆን ለራሷ ወይም ለልጇ አዝና ከሆነ ለልጇ ችግር ከሆነ የሰውን ሕይወት ማዳኑ ቦታ ተሰጥቶታልና በእስልምና ለዚያ ልጅ ሲባል ማፍጠር ይፈቀድላታል ወይም ራሷ ከማጥባት ጋራ መጾም የማትቋቋመው ከሆነ ማፍጠር ይፈቅድላታል፣ ግን ቀኑን ቆጥራ ቀዳ ማውጣት የግድ ይሆናል። ፈዒደቱን ምን አያሚን ኡኸረ ብሎ አላህ ስብሓነ ወተዓላ ስለተናገረ ምግብ በማብላት ይተካል ብለሽ አስበሽ ከሆነ ምግብ በማብላት የሚተካው ከናካቴው መጾም የማይችልና ቋሚና ዘላለማዊ በሽታ ወይም እውከት ያለበት ሰው ብቻ ነው። እርግዝና የተወሰነ ጊዜ ነው የሚወስደው። ማጥባትም የተወሰነ ጊዜ ነው የሚወስደው። ማጥባትም እርግዝናም የሌለበት ሰዓት ስለሚመጣ በዚያ ሰዓት ላይ ቀጣ ማውጣት ነው የሚጠበቅባት ማለት ነው።